በቪዲዮ ሲሰራ እጅት አለኝ። ላይቭ ላይ ሲገባ ቪው አለኝ። በመጣም ቪው አለኝ። በደንብ የምታይበት አርቲስት ራሱ አይታይም። በውስታ ሲታይ ባህል ውስጥ ከድሩ ከድሩ ባህል ውስጥም የሌሉ እንደዚህ ፈን የሚያስቅ ቪዲዮዎችንም ያልሰሩ እርዳታ እርዳታ ውስጥም ያልተሳተፉ ህዝብ ማያነቃቁ ምናምን ሰዎች ገብተውበት አይቻለሁ። ገባ ሰዎች ናቸው ብዬ ነው ያሰብኩትኝ። አንድ ሁለተኛ ነገር ደግሞ የሰዎቹ እንደዚህ ያዘጋጁት ሰዎች የራሳቸው መስፈርት አላቸው። ከመስፈርቱ መሀል ደግሞ ያው በዘር ምናምን የነበረ ወይም ደግሞ ዘረኝነት ውስጥ ያለ ሰው አያስገቡም። ይሄንን ሰምቻለሁ። ድምጽ ዝግን፣ ይሄን ሰምቻለሁ። ከዛ እንደዛ እያወራውላቸው እዚህ ከሀገር ውጭ ያለ ምናምን ስል አዶና ውኬ ጠቅልሎ ገብቷል። መማር ከካናዳ ይመስለኛል ጠቅልሎ ወደ ኢትዮጵያ ገብቷል። ኢትዮጵያ ነው ኑሮን ያደረገው። ግን አሁን ሮዚ ስል እሷን ይዘውብኝ መጡ። ሮዚ እሷ መጣች እንጂ ባለቤቷ ላመጣ ሼር አድርገው። ሮዚ ዩኬ ነው የምትኖረው። እሷን አስገብተዋታል። እንደዛ ከገባ ለምን እነ መማር እነ ሳሬ በጣም ብዙ እነ ሀቢባ አረብ ሀገር ያሉ ልጆች አሉ። ለምን አልገቡም ነው የእኔ ጥያቄ። የገባሽ ላይክ የሁላችሁ ዘርፍ አለው። በዘርፉ ማለት በእርዳታው፣ በጥሩ በመልካም ነገር የሚሰሩትን ሰዎች ደግሞ ከሀገር ውጭ መቀላቀል ነበረባቸው። እሱ ልክ ነሽ እኮ እኔም እኮ አሁን አንዱና ኢትዮጵያ ውስጥ መግባቱን አላቅም። እኔ ጠቅልሎ ግባ ግባ አላቅም። ግን አሁን እሱ ካናዳም ስለሚኖር አብረን የምንኖረው ከኔ ጋር ሁሌ ኤክስኪዝ የሚሰጡን ምንድን ነው መማር ውጭ ሀገር ነው ምናምን ይላሉ። ውጭ ሀገር ሰው ከመረጡ ገባሽ፣ እኛም መግባት አለብን። በጎ አድራጎት ስንሰደብ ብቻ ነው እንደሚጠሩን እኮ ብዬ ነው አይኑ አንቺ የተሰማይልሽ አሁን ችግር የሆነው ምን መሰለሽ፣ መማር የተሰማሽን ስሜት 16 አበባ ሰጡ የተሰማሽን ስሜት መግለጽ ማትችበት አሁን የተዘጋጀው ፕሮግራም አስተያየት ልትሰጪ ልትመርጪ ልታስመርጪ ልትመረጪ ነው አይደለ? ይሄ ተዘጋጀ እንደዛ ደግሞ አስተያየት ስሜት ሰባገር አስተያየት ልትሰጪ ደግሞ አቃቀር እንትን የሚል ሰው አለ ገባሽ? አንቺ ራስሽ ነው የተሰማሽ። ለምን አልገባውም ነው ከሀገር ውጭ የሚመረጥ ሰው ካለ ለምን አልገባውም ነው። ሰዎች ግን ትዊስት አልገ ያንን ነገር አንቺ ያልሽ ግን አይቻለሁ። ኮሜንታተር ቢሆኑ ምናምን ነገር ብዙ ነገር የሚናገሩ ሰውታል ያ አይደለም። በመልካም ስራ፣ በበጎ ስራ ምርጫ ሲደረግ አንድ የራሳቸው ነው ካታጎሪ ያስፈልገዋል። ያስፈልገዋል፣ ካታጎሪ ያስፈልገዋል። በመልካም ስራ ላይቭ ስትሪም በማድረግ በሌላ ቀልድ ምናምን ሊሆን ይችላል የተለያየ ካታጎሪ ሊኖረው ይችላል። ግን ምንድን ነው፣ እኔ የፈለጋችሁትን ውሰዱት። ቲክቶክ ክሬቲቭ አዋርድ ዛሬ ብቻ አይደለም የተጀመረው፣ ቆይቷል። ከዚህ በፊትም አሁንም ኢንክሉድ አያደርጉንም። እነ ኤክስኪውዝ የሚሰጡት ምንድን ነው ውጭ ሀገር ስላላችሁ ነው ምናምን ይላሉ። እኛ ለኢትዮጵያ ነው እርዳታም ሆነ ምንም ሆነ ለኢትዮጵያ ነው እርዳታውን የምንሰራው ማለት ነው። የበጎ አድራጎት ከተባለ ለኢትዮጵያ ነው። እኔ ካናዳ ሰው አይደለም እምረዳበት። ስለዚህ ያ ነገር እንክሉድ መሆን አለበት እኛ አስባለሁ። ሌሎችም እኮ የቀሩ ልጆች አሉ። እነ ዋንትያ ነው አይቼ ነበር የእሷንኖሩ ራሴ ያወኩት በእሷ ነው ዋንትያ መሚ የዋንትያ በብዙ ነገር ምንመስደው ማለት ነው። ለምሳሌ ዋንትያ የገቡትን ሰዎች አየውን ሳይ እርዳታው ተማይሰከራታም እርዳታው ሳይሳተፉ ከባህልም ደግሞ ከበፊትም ጀምሩ ከመድረስ አመጣጥሽ ነው የሚታየው፣ አመጣጥሽ ነው የሚታየው። አመጣጥሽ ሲታይ ከባህልም ቢታይ ባህል ውስጥ ከድሮ የሌሉ ከድሩ ባህል ውስጥም የሌሉ እንደዚህ ፈን የሚያስቅ ቪዲዮዎችንም ያልሰሩ እርዳታ እርዳታ ውስጥም ያልተሳተፉ ህዝብ ማነቃቁ ምናምን ሰዎች ገብተውበት አይቻለሁ ገባሽ ከዛ በዛ አንፃር ስታመሳሲ ዋንትያ መግባት ነበረባት ብያለሁ ከነሱ አንፃር ስታዩ ነው የምልሽ ገብቶሻል ምንም ነገር ውስጥ ያሌሉ ቁጭ ብቻ ላይብ ላይ ስላሉ እና ቄጣቸውን ስለበጠበጡም የገቡ ሰዎች አሉ እኔ የተረዳሁት ነው። ስለዛ ዋንትያ መግባት ነበረባት፣ ከነሱ አንጻር ስታዩ ማለት ነው። አንድ እሱ። ሁለተኛ ደግሞ ዋንትያን ስታት ያየውትኝ በልጅ ያሁን እኔ መክሬያት አለው ቅድም መደጋገም አይሆንብኝና በልጅ ምናምን ነገር እንደውም እሷ ማለት ነው እንዴ ነው ደስታ ነው ሊሰማት የሚገባው ልጅ ስላላት እንጂ ሁሉ ጊዜ ስሜቷን መጉዳት የለበትም። ያ ነገር ብዬ ማስበው ገባሽ። ይ በቃ ልጅ ስላለ ምናምን የሚለውን ነገር ማውጣት አለበት። አሁን እዛ ያሉት ልጆቻቸውን ያስቀመጡ፣ ልጆቹ የወለዱ ያልተናገሩ፣ በድብቅ የወለዱ ይኖራሉ። ከዛ ሁሉ ሰዎች እሷ ብቻ አለች የወለደ ስለሆነች እና ያ እንዲሰማት አልፈልግም። ብዙዎቹ ደግሞ ያው ዘረኝነት ላይ ያለች ይችላሉ። የራሷን ዘር መውደድ መብቷ ነው። የኔን ዘር ካልተቃወመች የራሷን ዘር መውደድ ባህሏን ማስተዋወቅ መብቷ ነው። ይህም ምክንያት ነው። አዎ ያ እሷ በልጅ አንዳንዴ ምክንያት ስታጭ ይመስለኛል፣ ምክንያት ስታጣ በምን ሊጥሩኝ ይችላሉ ብለሽ ስታስቢ ይሄ ሊሆን ይችላል ብላ ይመስለኛል የተናገረችው እንጂ ልጅ ስላላት ልትኮራ ነው የሚገባው። ልጇ ጋርም ስትሰራ በጣም ነው ደስ የሚለው። እንዲሁም ልጇ ማብራ ነው መሸለም ያለባት። ብቻ ስትሰራ እና ሁሉ ጊዜ ሰዓት ያንን ነው ውስጧን፣ ያንን እንዲቀረጽ ላይክ መቀረጽ የለበት መቃ ልጅም ተገርሞ የለበት መቃ የሆነ ነገር አለ ስተት ካለ ስተት አለ፣ ስተት ከሌለ ስተት የለም። ግን ልጅነት እናትነት ትልቅ ነገር ነው። ገባሽ ብዙ ነገር ከፍላበት በዚች በለጋዋ እድሜ ምናምን በቃ የመጣችበት አመጣጥ ምናምን አለ አይደለ? ያንን እንትን ትበል እንጂ ልጅ በመውለዷ መሳቀቅ ወይም ማፈር ወይ አንገቷን ሊያስደፋት ያስደፋት አይችልም። ኩሩት ብለ ነው አንተም እኮ እሷ አሁን ልጅ ስለወለደችም ነው ባደረ ለለ እውቅና እኮ ለልጇ መኖርም ማለት ነው

በባህሏ ብታይ በሌላውም ነገር በብዙ እየተሳተፈች የነበረች ስለሆነች ላይክ እንደዚህ አይነቶች ወጣ ወጣ የሚሉትን ልጆች ቢያበረታቱ በጣም አሪፍ ነው ብዬ አስባለሁ። እንደዛ ነው ቲክቶክ ክሬቲቭ አዋርድ ማለት ይሄ ነው። እንደዚህ ክሬቲቭ አድርጎ ከልጁ ጋር የሚያምር ቪዲዮ ቪዲዮች በጣም ቫይራል ናቸው። በቪው ደረጃ በጣም አሪፍ አሪፍ ቪው ላይ ያለች ልጅ ናትና ዋይነት ያ ስሜት ቢሰማት እንትናት ልክ አትፍረዱባት ግን ያው እንደ ፌዙ ምናልባት ዲፍረንት ነገር ሊሆን ይችላል። ያልመረጡበት ምክንያት እኔ አሁንም ቢሆን ግልጽ አይደለም። ይሄ ምን ያልገባኝ ማለት ነው። ማንም ሰው ነው ያው አንድ የማምንበት ነገር አለ። መማር ማንም ሰው ከህዝብ በታች ነው ብዬ አምናለሁ። ሁሉም ሁላችንም ከህዝብ በታይነን አንድን ሰው ህዝቡ ሁሉ ከተቃወመ ህዝብ ሁሉ የትክክል አግባብ አይደለም ካለ፣ ለምንድን ነው ማስተካከያ የማሰጡት? ነው ገባሽ? ልክ ነሽ። የህዝብ ከሆነ ህዝብ አስተያየት እየሰጠበት ህዝብና ቢከተሉ ጥሩ ነው ብዬ ነው የማስበው ነ እኔም ያንን ነው ገባሽ? ለህዝቡ ነው አንዷ አዶናይ፣ አዶናይ አትበይ። እኔ አዶናይ ካናዳ ስላለ እንጂ አዶናይ ተቃዋሚ ሆኝ አይደለም። እሱ ግን ውጭ ሀገር ነው የሚኖር። ያገኛል ስለማንም ያወራው የሚያወሩት ብለሽ አገናዘሽ ይወቂ። እዚህ ጋር ማንም ሰው አዶና ያለ የለም። አንቺ ስለምትወጁ አንቺ ስለምትደግፊው ብቻ ሰውን እየመጣሽ ማንም ሳይጠራው አታክ አታድርጊ። ልጁ እንዲጠላ ለማድረግ አትሯሯጭ። ወይም ደግሞ ሰው ሌላ መጥፎ ነገር ካንደበቱ እንዲወጣ አታድርጊ። ለመቅረጽ እንዲመችሽ አዶናይ እንዲተባለ ብለሽ ለማንጫጫት አትጂ። እኛ እዚ ጋር እያወራን ያለነ ስለ ዋንትያ ነው። አዶናይ ደግሞ ያለችው ምክንያት ምንድነው? መማር ካናዳ የሚኖር ስለመሰላትኝ ከሀገር ውጭ ከተመረጠ ለምኛም አልተመረጥም ነው። ደግሞ ይገባታል ብትልም አያሳፍርም። ስንቱ አለ አይደል እንዴ? ምንም ያልሰራው ሁሉ ለምን የለውም ብሎ የሚነፋረቃል አይደል እንዴ? ስንት ነገር መማር ስንት ነገር አልሰራችም እንዴ? በጸባይ በስነ ምግባር ብትሄዱ ከማን ጋር ተሰዳድባ አንድ ቀን ታውቃለች? ማንን ወቅሳ ታውቃለች? በእርዳታ በርዳታ ልክ እንዴ ሁሉ ሰው አይደል እንዴ የምትረዳው ተቀምጣ እንቅልፍ አናታ የፈለገ ነገር አንድ ቀንስ ቢሆን እንዴ ሁሉም እኮ ሰው እኮ መጠየቅ ይችላል። ይኸውላችሁ ይሄ ነገር አድርገው ለምሳሌ ምን ለምን መሰለሽ መማ ሰው የራሱ የሆነ ተሰጦ አለው፣ መልካም ጎንም አለው፣ ክፉም ጎን አለው። ግን በራሴ ነው የተናገርኩ። ለምሳሌ አንቺ ምን ተሳድበሽ ነው ሊሉሽ ይችላል፣ ሲሉም ነበረ። አሁን አንዳንቺ ቤታ ለምን ይለችም ለምን ይለችም። ግን ደግሞ በመልካም ጎን ብዙ መልካም ጎን ሰርቻለሁ። መማ የከተመረጡት ሰዎች በላይ በመልካም ጎን እንደዚህ አንድ ጠረጴዛ ላይ ብንመጣ፣ መማር በጣም በብዙ ነገር ተሳትፊያለሁ በገብቶሽ አላል መጥቶ ብዙ መንገዶች በብዙ እርዳታዎች እ የምንሰራቸው እርዳታዎች አንድ ሰውን እንኳን አንድ ሰውን ቢያንስ እንኳን አንድ ሰውን የፈለገ ነገር ቢሆን ከታመመበት አድኛለሁ። የፈለገ ነገር ቢሆን መልካም ጎን እንዳለኝ ጥሩ መጥፎም ጎን አለኝ። ይገባሽ? ጻዲቅ ላይ ምናምን አይደለም። ተሳዳቢ ነኝ። ኦፍኮርስ ሳደባለሁ ምናምን። ለራስሽ የምትቆሚበት መንገድ አለ፣ ምትናገሪበት ነገር አለ ወይ ካፌ መጥፎ ነገር ሊወጣ ይችላል። መልካም ደግሞ ጎን አለኝ። እዛም ደግሞ የተመረጡ ሰዎች ንጹህ ሆነው አይደለምማ ንጹህ አይደለም የተመረጡ አጫሽ ሊሆኑ ይችላሉ። ጠጭ ሰካራም ሊሆኑ ይችላሉ። አደባባይ ላይ ስላልወጡ እንጂ ሊጠጡ ይችላሉ። ሊሰክሩ ይችላሉ። ቤተሰብ ሊያሳዝኑ ይችላሉ። ቤተሰቦቻቸው ወጥተው ስላልተናገሩባቸው ሊሆን ይችላል። ላይ ሁሉ ምክንያት ደግሞ መልካም ደግሞ ጎን አላቸው። ገባሽ? ይሄ ሰው ሊጥሩ ጎን አለው መልካም ጎን አለው። አራት ነጥብ። ምን ሰራት ነው? ስለተመቸው ነው። ይሄ ማህበረሰብ ስለተመቸው የሆነ ነገር ሰርቷል ብሎ ስላሰበ ነው ሰባት ሺ ሰው የሚከተለ መማር ሁለት ሚሊዮን ሰው የሚከተላት የሆነ ምክንያት ይኖረዋል። ተረዳሽኝ አይደለ? የሆነ ምክንያት ይኖረዋል። በቃ የሰው ልጅ የሚከተለው እንጂ ምንም ባላደርግ ማን ይከተልኛል? ልክ እንደዛ አይነት ነገር አለ ራሱ ማለት ነው የምት እግዚአብሔርን በላይቭ ስትሪም በማድረግ ማለት ነው የምትጠሉኝ ራሱ። እኔ ቤታ ነኝ ያለሁት በአሁን ሰዓት። ምንም የሚዋሽ ነገር የለው። ምንም አይዋሽ ማው ቀን ከሌሊት የሚያወራው ስለ እኔ ቤታ ነው። በአሁን በዚህ አመት እኔ የተቆጣጠርኩትኝ ላይቭ ላይ ባለው ነገር ማለት ነው ግን እኔ እግዚአብሔር መማር አባቴ ይሙት፣ እኔ በአባቴ ነው የምልሽ አንድ ነገር። እኔ እንደውም ጭንቅላት ይወስደል ምናምን አላሰብም። እኔ ራሴን በቃ አውቄዋለሁ፣ የት እንዳስቀመጥኩት አውቄዋለሁ። ህዝብ ወድዶኛል፣ ህዝብ መርጦኛል። እኔ እንደውም አዘጋጅ ነኝ። እኔ እንደውም እግዚአብሔር መማር ያው አባቴ የእውነት ዮናስ ይሙት ነው የምልሽ እኔ ለምን ውስጤ አል ስሜት የለኝም? ለምን አውቀዋለሁ። በቃ ዘር ውስጥ ከዚህ በፊት ስለነበር እንደማልመረጥ አውቀዋለሁ። ራሴን ጭንቅላሴን አሳምነዋለሁ። በቃ በዚህ በዘር ምናምን እነሱ እንደማይመርጡ ስለማውቅ ያንን አሳምነዋለሁ። የራሳቸው መስፈርት አላችሁ፣ በቃ ብዬ ራሴን ደምድሜ ይዤዋለሁ። ለማርገባሽ ምንም የሚሰማኝ ነገር አይኖርም። ግን በእናንተ ምናምን በህቶቼ በርካም የሰሩ ሰዎችን ለምንድን ነው ያልተሳተፉበት? ለምን ያልገቡበት ነው የኔ ጥያቄ እምተመነአንዳንዴ ይኸውልሽ ለእኔም አሁን እኔ መመረጥ አለመመረጥ የሚለው ምንም ምንም ማለት አይደለም። ግን አንዳንዴ ውሌ ለምንድነው ብለን ስልጠይቅ ውጭ ሀገር ስላላችሁ ነው ምናምን ይሉ ነበረ። እና ከዚህ በፊት ጠይቂያችሁ አውቃለሁ። ያው ሰው ለምን አልተመረጥሽም ምናምን እንዴት መማር አልገባችሁ እንትን አንድ አ ስንጠይቅ፣ ውጭ ሀገር እና ምን ሲሉ እንደ ለምን ታዲያ ይሄ ከሆነ ምክንያታቸው፣ ለምን ታዲያ ሌላ ሰው ሲያሳትፋሉ? እንደውም አንድ ሰው ስጠይቅ እንትን ነው መማር የምትፈልጊው አልመሰለኝም ያለኝ ሰው አለ። አንቺ ባትፈልጊ የሚፈልግ ተከታይ አለሽ እኮ፣ ሁለት ሚሊዮን ተከታይ። ቀልድ ነው እንዴ? አንቺ ባትፈልጊ ተከታይ አለሽ፣ የሚፈልግ ተከታይ አለሽ፣ የሚመርጣት አለ። ፈለገች አልፈለገች፣ በፍላጎት ነው እንዴ? ፈለገች አልፈለገች፣ የሚመርጣት ሰው ሊሆን ይችላል። እኔ አሁን መማር ትምህርት ትመርጣታለህ። የሚመርጣት ሰው አለ። እዚህ ያው ብትጠይቁ መማር ወዳጅ አላት የሚመርጣት አለ። እሷ ፈለገች አልፈለገችም። አዎ እኔ ምንድን ነው እንትን ያ ደግሞ ሰሞኑን ኢቭን ቅርብ ጊዜ እርዳታ የምትሰሩ ልጆች ተብለን ለስድብ እና ለስድብና ሌባ ለመባል ጠርታችሁን ነበረ ነበር። you know like why ለሽልማትስ እንዴት አትጠሩንም? ነው እሱ። ተረድቼሻለሁ። እኔ አዘጋጅ ነኝ። እሺ ውዶቼ፣ ቤታ አዘጋጅናት ይላሉ። እናንተ እንደው መታመጡ መማር ቤታ ብለዋል። እኔ አዘጋጅ ነኝ ውዶቼ ላይክ አይ ኖው ጥላቻ ሊኖር ይችላል፣ የግል ጥላቻ ሊኖር ይችላል፣ የዘረኝነት ጥላቻ ሊኖር ይችላል። እንደዚሁ ደግሞ ከመሬት ተነሳችሁ ላትወዷትም ይችላላችሁ። ግን እውነታውን ግን እግዚአብሔር መማር መኖር ነበረባት። ነማለት ማርያምንም መማር ገባ የእውነት የእውነት ላትወዷት ትችላላችሁ ምናምን ግን።

በቪዲዮ ስሰራ እይታለኝ አለኝ ላይቭ ላይ ስገባ ቪው አለኝ በመጣም ቪው አለኝ። በደንብ በደንብ የምታይበት አርቲስት ራሱ አይታይም። በውስታ ፊልም ራሱ መታይ ቆሟል። እኛ ለን እዚህ ቲክቶክ ላይ ያለነው ነው የምንታየው። ገባሽ አይደለ? በብዙ ይታ አለች። ስለዚህ እኔ ተመረች አልተመረች ምንም የሚያመጣው ነገር የለም። እንዴው አሜሪካ መጀመር አለበት ወኑ አበቃ? ከሀገር ውጭ ላሉ ደግሞ እድል መሰጠት አለበት ነው በቃ

ዞሮ ዞሮኛ ነው። መልካም መስራታችን ትውልድ ጥሩ እንዲሆን በዚህ እድሜያችን ማስተማሪያ ያለብን ነገር አስተምረን እናልፋለን። መልካም መስራት በኔ በኩል አላቆምም። ለማልማች ሽልማቱ መኪና ሽልማቱ መኪና ነው ውዶች፣ እዚሁ አሜሪካ ሀገር እራሱ መሄድ ነው አብቆኛል። ለጤናዬ የምሄድ ነው አብቆኛል። ውዶቼ ሽልማቱ መኪና ነው ዴ ይኸው።